አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራች ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ አልሐምዱልላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ይሁኑ እላለሁ በአክብሮት። እንግዲህ ዛሬ በቪዲዮ ብያለው ማለት ነው። አዲስ የሆናችሁ ሰብስክራይብ ላይክ ሸር እያደረጋችሁ ቤተሰብ ሁኑ፣ ኮሜንት አስቀምጡ፣ እመጣለው ቤታችሁ ማለት ነው። ለማንኛውም ፍትፈታ እንጀምራለን። እንግዲህ ማለት ነው ፍትፈታ፣ ፍትፈታ ያው ፍትፈታ ስለሆነ ስራችን ፈትፍቱ ብሎ እናለን እንፈታፈታለን ማለት ነው። ግማሹ በካልቾ ግማሹ በጥፊ ግማሹ በካልቾ ግማሹ ፊ አነደደችበት እኮ ቀጠለችበት። ተማዳመጫው ወዴ ማዳመጫው ተማዳመጫው ወዴ ማዳመጫው ማዳመጫው ደረሰች ጆሮ ግንዶ ደረሰችላት። ወይኔ ዘንድሮ ግን እንደዛ አቃጥሎ አሁን አብረው ይኖራሉ። ኧረ ቢስሚላህ

ሰላም እንዴት ናችሁ ቤተሰብ። እኔ ደህና ነኝ፣ እግዚአብሔር ይመስገን። አንተ እንዴት ናችሁ? እንግዲህ ከትንሽ ከሰዓታት በፊት የሆነ የቲክቶክ ቪዲዮ እና ፎቶ አብርሽ ለቆ ነበረ እና በጣም የሚያስደብር የሚያስገፋና የሆነ ጭንቅ ጭንቅ የሚል ነገር ነው። ማለት እሷን ማግኘቱ አደለም፣ እኔ እንትን ያለኝ ብቻውን ሄዶ ማግኘቱ ነው ሩታ ቤት ውስጥ ገብታ በጣም ሌላ ነገር ውስጥ ነች። በጣም እያለቀሰች ከፍቷታል፣ ፊቷ ሁሉ ልክ አይደለም እና አብርሃም ምን እያደረገ እንደሆነ አላውቅም። ማለት ከሱ የማይጠበቅ ነው። ግን እያደረግ ያለው አንድ ማለት ድሀ ሚስቱን ትቶ የድሮ ኤክሱን ማግኘት አልነበረበትም። ማለት እኔ ጓደኛዬ ነው ወንድሜ ግን ደግሞ እንደሆነ ስናገር እዚህ ጋር ልክ አይደለም እያደረግ ያለው ነገር እና በጣም ከፍቶኝ ነው አሁን ራሴ የመጣሁት ሩታ ተከፍተ ያስታውቃል። ብቻ ላይ በዛ ላይ እርጉዝ ነች በዛ ላይ ብዙ ብሶት ይላታል። ከዛ በፊት እንኳን አግኝቷት ሳያገኛት በፊት ራሱ ሌላ ነገር ውስጥ ነበር እና በጣም ነው እኔ ራሱ የከፍተኝ የደበር ምን እንደምል አላቅም። አብርሽ ምን እያደረግ እንደሆነ አላቅም። ማለት ጤነኛ ነህ ምንድን ነህ? ወይስ ምን እያደረግ ነው? እያደረግ ያለው ነገር ምን ማን አድርግ ብሎ ነው? ወይስ ተገደ ነው ደግሞ ደስተኛ ሆኖ ነው? እያረገ ያለው ነገር ምን እንደሆነ አላቅም። ብዙ ሰው ደግሞ እየተባበሩ ነው፣ አው ልክነ፣ አው ልክነ እያላችሁት ሌላ መንገድ ውስጥ እየሄደ ነው። ምን እያረገ እንደሆነ ማንስ እየገፋፋሁ እንዳለ አላቅም። ሚስቱን እዚህ አስቀምጦ እዛ ውጭ ወጥቶ እሱ ከሌላ ሰው ጋር መዝናናት ፈታ ማለት ምናም ተገቢ አደለም። እዚህ ያለው ነገር ሳያበርጅ እዛ ሄዶ ነገሮችን ማባበስ አልነበረበትም። ካገኛት ቢያገኛት ራሱ ከሩታ ጋር ነበር አብሮ ማግኘት የነበረበት እና ሩታ ደግሞ አሁን ሌላ ከመጀመሪያው አስተሳሰባዊ ባሰ ደግሞ ሌላ መጥፎ ነገሮች እያሰበች ነው። እኔ እየፈራውላት ያለው ነገር ተናዳና ቸኩላ ይህንን ነገር እያየች ሌላ ነገር እንዳትወስን ነው። ብዙ ነገር እየተነጫነጨች ነው። ሲል ለማጠገቤ ማንም የሚረዳኝ ሰው ለም እያለች ብሶት ብሶት እያለት ነው። እና አግኝቼ ማውራት ትፈልጋለሁ ብላኝ አብርሽ ጋር ደውይለታለሁ እየመጣው ነው ብሎኛል። እና አብርሃም እንዲ ቀለል አድርጎ እንዳየው አላውቅም። ኤፍሬምም ብዙ ነገር ቀለል አድርጎ እያየው ነው። እሱም ምን አስቦ እንደሆነ አላውቅም። ብቻ ነገሮች ወዴት እያመዘኑ አላውቅም። ብቻ ሲልጅ ምን ውስጥም እንደምገባ አላውቅም። አሩታ አሩታ እና ብቻዬን ሁላ እሷን ማጽናናት የሆነ ነገር ማለት ሁላ አቅቶኛል እና ጠርቼዋለሁ። እያመጣሁ ሩታ እየተረጋጊሽ

ይሄን ያህል በጥፊ መላ ግን አስፈላጊ ነው ወይ? ለነገሩ ላካበታ ለነገሩ እዚህ ላይ ደርስን አቁመና እንትን ማለት ነው። እሺ ሰላም እየሳ ሰላም ሳ የሰላም ሳ ምን ይመስላል እስኪ እንመልከት። ሰላምንን

ሲነካኝ ምን እንደሆነ ራሱ አላውቅም። እኔ ራሴ የሆነ ነገር አለብሽ ደግሞ